ሰላም ውድ የቸነላችን ታዳሚዎች ዛሬ ከአፍሪካ ምድር ከቡርኪና ፋሶ ሰማይ ስር የሚነሳው የዓለምን ጂኦፖለቲካዊ ካርታ እያናወጠ ያለውን ታላቅ ክስተት ልናስቃኛችሁ መጥተናል ይህ ክስተት ዝም ብሎ ያለፈ ክስተት አይደለም የአህጉራችንን የነፃነት ትግል አዲስ ምዕራፍ የከፈተ የሉዓላዊነትን ትርጉም በጥልቀት እንድንመረመር የሚያስገድድ እናም የአፍሪካ መሪዎች የአገራቸውን እድል በራሳቸው እጅ ለመወሰን ያላቸውን ቁርጠኝነት የሚያሳይ ነው የዚህ ለውጥ ማዕከል ላይ ደግሞ ወጣቱና ቆራጡ የቡርኪናፋሶ ፕሬዝዳንት ክቡር ኢብራሂም ትራኦሬ ይገኛሉ በእሳቸው ደህንነት ላይ ያንዣበበውን አደጋ ተከትሎ የሩሲያ ልዩ ኃይል ኮማንዶዎች ለምን ወደ ቡርኪናፋሶ እንደመጡ ይህ እርምጃ ከአሮጌው ስርዓት ጋር የተደረገ ታላቅ የፍልሚያ አካል የሆነው ለምንድን ነው እናም ለቡርኪናፋሶ ብቻ ሳይሆን ለመላው አፍሪካ ምን አንድምታ እንዳለው በጥልቀት እንመለከታለን ይህንን የአፍሪካን ልብ ትርታ የሚያሰማ የነፃነትን ዋጋ የሚያሳይ ታሪክ በዝርዝር እንካፈል። ቡርኪና ፋሶ የምትገኝበት ሰርሐል ክልል ለረጅም ዓመታት የመከራና የትግል አውድማ ሆኖ ቆይቷል። የፖለቲካ አለመረጋጋት፣ የውስጥ ሽብርተኝነት በተለይ ከአልቃይዳና ከአይስሳይስ ጋር ግንኙነት ያላቸው ታጣቂ ቡድኖች የሚያደርሱት ጥቃት፣ እንዲሁም የውጭ ኃይሎች ጣልቃ ገብነት የዕለት ተዕለት ገጽታዎች ናቸው። በዚህ አስቸጋሪ ሁኔታ ውስጥ ነበር ፕሬዚዳንት ኢብራሂም ትራኦሬ የሀገሪቱን መሪነት የተረከቡት። የእሳቸው መምጣት ለአፍሪካ ሕዝቦች አዲስ ተስፋ የመጣ ቢሆንም፣ ለብዙ የውስጥና የውጭ ኃይሎች ግን ያልተፈለገ ክስተት ነበር። ፕሬዚዳንት ትራኦሬ ሥልጣን ከያዙበት ጊዜ አንስቶ ሀገሪቱን ከዚህ የችግር አዘቅት ለማውጣት፣ የሽብርተኝነትን ስር ለመንቀልና የሀገርን ሉዓላዊነት ለማስከበር ብርቱ ትግል ጀምረዋል። የትግላቸው ግን በከፍተኛ ዋጋ እየመጣ ነው። በእሳቸው ላይ የሚሰነዘሩት ማስፈራሪያዎች በቀላሉ የሚታዩ አይደሉም። ከውስጥ ሀገርን መዝረፍ የሚፈልጉ ስልጣናቸውን ያጡ ቡድኖች ተቃውሞ ያነሳሉ፣ በአሸባሪ ቡድኖች አማካኝነት ጥቃቶችን ይፈጽማሉ። ከውጭ ኃይሎች ደግሞ የፖለቲካና ኢኮኖሚ ጫና ይደርስባቸዋል። ይህ ሁሉ የሚደረገው ፕሬዚዳንቱን ለማንበርከክ፣ የጀመሩትን የነፃነትና የልማት ጉዞ ለማደናቀፍ ነው። በፕሬዝዳንት ትራኦሬ ላይ የተደረጉት ሴራዎችና የመፈንቅለ መንግሥት ሙከራዎች ተደጋጋሚና አደገኛ ነበሩ። በተለይም በቅርቡ በኤፕሪል 2025 የተሞከረው የመፈንቅለ መንግሥት ሙከራ የፕሬዝዳንቱን ሕይወትና የሀገሪቱን ሰላም ምን ያህል አደጋ ላይ እንደጣለ በግልጽ አሳይቷል። ይህ ሙከራ ከውስጥ ባንዳዎችና ከውጭ ኃይሎች ድጋፍ የነበረው እንደነበር የሚገመት ነው። ይህ ክስተት የፕሬዝዳንት ትራኦሬን መንግሥት አማራጭ የመከላከያና የደህንነት አጋር በአስቸኳይ እንዲፈልግ አስገድደዋል። ለረጅም ጊዜ ቡርኪና ፋሶና በሰርሐል ውስጥ ያሉ ሌሎች ሀገራት ከምዕራባውያን ሀገራት በተለይ ከፈረንሳይ ጋር የደህንነት ትብብር ሲያደርጉ ቆይቷል። ነገር ግን ብዙዎች ይህ ትብብር ውጤታማ እንዳልሆነና የሽብርተኝነትን ስጋት ለመቀነስ እንዳልቻለ ያምናሉ። ከዚህም አልፎ ምዕራባውያን ሀገራት ድጋፍ ብዙውን ጊዜ ከፖለቲካ ቅድመ ሁኔታዎች ጋር የተቆራኘ መሆኑ የአፍሪካ ሀገራት ሉዓላዊነታቸውን እንዳይጠቀሙበት ገድቧቸዋል። በዚህም ምክንያት ፕሬዚዳንት ትራኦሬና መንግስታቸው ሀገሪቱ ደህንነትና ለፕሬዚዳንቷ ጥበቃ ከሩሲያ ወታደራዊ ድጋፍ ለመጠየቅ ወሰኑ። የሩሲያ ልዩ ኃይል ኮማንዶች በቡርኪና ፋሶ ምድር መግባታቸው በብዙዎች ዘንድ በእጅጉ ትኩረትን የሳበ ክስተት ነበረ። እነዚህ በልዩ ወታደራዊ ስልጠና የካበተ ልምድ ያላቸው ኮማንዶዎች የፕሬዝዳንት ኢብራሂም ትራኦሬና ከፍተኛ የመንግሥት ባለሥልጣናትን ደህንነት በማስጠበቅ ረገድ ወሳኝ ሚና ይጫወታሉ። መምጣታቸው ለፕሬዝዳንቱና ለመንግሥታቸው ከውጭ ለሚመጡ አደጋዎችና የውስጥ ሴራዎች ምላሽ ለመስጠት አዲስ ብርታት ሰጥቷቸዋል። የሩሲያ ኮማንዶዎች ሚና ጥበቃ ብቻ አይደለም። ለቡርኪናፋሶ ወታደሮች ከፍተኛ ስልጠና በመስጠት ወታደራዊ የስልጠና ልምዳቸውን እና እውቀታቸውን በማካፈል የሀገሪቱን የመከላከልና የጸጥታ አቅም ለማጎልበት ይረዳሉ። ይህ የትብብር ስርዓት ቡርኪናፋሶ በራሷ እግር እንድትቆምና የራሷን ደህንነት በራሷ እንድታስጠብቅ ለማስቻል ያለመ ነው። ይህ የሩሲያ ወታደሮች መምጣት የቡርኪናፋሶ የውጭ ግንኙነት ላይ እየተፈጠረ ያለውን ትልቅ መታጠፊያ ያመለክታል። ሀገሪቱ ለረጅም ጊዜ ከዘለቀው የምዕራባውያን ድጋፍና ተጽዕኖ እየራቀች ወደ ሩሲያ እና ሌሎች የምሥራቅ ሀገራት እያዘነበለች ነው። ይህ ለውጥ በአፍሪካ ውስጥ እየተፈጠረ ካለው ሰፋ ያለ የጂኦፖለቲካዊ ለውጥ ጋር በቅርብ የተያያዘ ነው። በርካታ የአፍሪካ ሀገራት የምዕራባውያንን አገራት አስተማማኝና ቅን አጋር አድርገው ባለማየታቸው፣ በተለይም ሽብርተኝነትን፣ ድህነትና የውስጥ አለመረጋጋትን በመዋጋት ረገድ ከእነሱ የሚመጣው ድጋፍ የጎላ ለውጥ ባለማምጣቱ ወደ ሩሲያ ቻይናና ሌሎች ሀገራት እየዞሩ ነው። ቡርኪናፋሶ ከሩሲያ ጋር ያደረገችው ስምምነት ሩሲያ ወታደራዊ ድጋፍ የምትሰጠው ያለ ብዙ የፖለቲካ ቅድመ ሁኔታ መሆኑን ከሚታሰበው እምነት የመነጨ ሊሆን ይችላል። ይህም ቡርኪናፋሶ የራሷን እድል በራሷን እንድትወስን፣ የሀገር ውስጥ ጉዳዮቿ ላይ የውጭ ጣልቃ ገብነት እንዳይኖርባትና ሉዓላዊነቷን በሙሉ እንድትጠቀምበት ይረዳታል ብሎ ያምናሉ። የእርምጃ በምዕራባውያን ዘንድ ትልቅ ቅሬታና ተቃውሞ እያስነሳ ቢሆን የቡርኪና ፋሶ መንግስት የሀገሪቱን ጥቅም በማስቀደም የወሰደው ሉዓላዊ ውሳኔ ነው። ይህ ደግሞ የአፍሪካ መሪዎችን ከአሁን በኋላ በውጭ ኃይሎች እንደማይታዘዙ የሚያሳይ ምልክት ነው። ምንም እንኳ የሩሲያ ወታደራዊ ድጋፍ ለደህንነትና ለመረጋጋት አስተዋጽኦ ያደርጋል ተብሎ ቢጠበቅ፣ ፕሬዚዳንት ትራኦሬ አሁንም በርካታ ተግዳሮቶች ገጥሟቸዋል። ከነዚህ መካከል ቀጣይነት ያላቸው የአሸባሪ ቡድኖች ጥቃት በገጠር አካባቢዎች ላይ ከባድ ጉዳት እያደረሰ ነው። በሀገር ውስጥ ያሉ የፖለቲካ ልዩነቶችና የብሔራዊ መግባባትን የመፍጠር አስፈላጊነት አለ። የኢኮኖሚ ችግሮች፣ ድህነት፣ የሥራ አጥነት ምጣኔ ከፍ ያለ በመሆኑ የሕዝቡን ኑሮ ማሻሻል ወሳኝ ተግባር ነው። የሩሲያ ድጋፍ እነዚህን ሁሉ ውስብስብ ችግሮች ሙሉ ለሙሉ ይፈታል የሚለው አጠያያቂ ነው። የቡርኪና ፋሶ ሰዎች ወደፊት እጣፈንታ በራሳቸው ህዝቦች እጅ ነው። ቪዲዮም በስተመጨረሻ ፕሬዚዳንት ትራኦሬ እነዚህን ሁሉ ተግዳሮቶች ተቋቁሞ ቡርኪና ፋሶን ማረጋጋትና አመራራቸውን ማስቀጠል ይችሉ ይሆን፣ የአፍሪካ አዲስ ነጻነት ጉዞ በድል ይቀጥል ይሆን የሚሉ ወሳኝ ጥያቄዎችን ያነሳል። ውድ ተመልካቾች የፕሬዚዳንት ኢብራሂም ትራኦሬ ታሪክ በእሳቸው ላይ የተሰነዘሩት ሴራዎችና የመፈንቅለ መንግስት ሙከራዎች እንዲሁም የሩሲያ ኮማንዶዎች መምጣት የአፍሪካ አህጉር የራሷን እድል በራሷ ለመወሰን የምታደርገው ጽኑ ትግል በግልጽ ያሳያል። የውጭ ግንኙነቶች እየተቀየሩ ናቸው። የአፍሪካ መሪዎች የሀገራቸውን ጥቅም ባስቀደመ መልኩ አማራጭ አጋሮችን እየፈለጉ ነው። ይህ ሁሉ የአፍሪካን ሉዓላዊነት ለማጠናከር ከውጭ ጥገኝነት ለመላቀቅና አህጉሪቱ በመላው መድረክ የራሷን ቦታን ብትይዝ ለማስቻል የሚደረግ የጋራ ጥረት አካል ነው። የአፍሪካ ልጆች ክብር፣ የሉዓላዊነትና የተፈጥሮ ሀብት የማይደፈረበት ጊዜ የመጣ ነው። ይህን ቪዲዮ እንደወደዳችሁትና ስለ ቡርኪና ፋሶ የፖለቲካ ሁኔታ፣ ስለ ፕሬዚዳንት ኢብራሂም ትራኦሬ ስለገጠማቸው ተግዳሮቶችና ስለ ዓለም አቀፍ ግንኙነቶች ለውጥ፣ እንዲሁም ስለ አፍሪካ የነፃነት ጉዞ ሰፋ ያለ ጥልቅና ልብ የሚነካ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። የዚህን ታሪካዊና አስተማሪ መልእክት ለብዙዎች ለማድረስን ይረዳል። ቪዲዮን ላይክ በማድረግ ለወዳጅ ዘመዶ በማጋራትና ገንቢ አስተያየታችሁንም ከስር በመጻፍ የበኩላችሁን አስተዋጽኦ አበርክቱ። የእናንተ ድጋፍ ለኛ ትልቅ ብርታት ነው። ለተጨማሪ አስደሳች፣ አስተማሪና የአፍሪካን እውነታ የሚያሳዩ ቪዲዮዎችን ቻነላችንን ሰብስክራይብ በማድረግ ማግኘት ይችላሉ። ስለተከታተላችሁን ከልብ እናመሰግናለን። የአፍሪካ ለውጥ የማይቆም ነው። ድል ለአፍሪካ ልጆች።